ካፈቀረችህ ይሄን ማለትና መጠየቅ ትጀምራለች። አሁን እኛ ሴቶች በፍቅር ስንወድቅ በድርጊት ብቻ ሳይሆን፣ በአንደበታችንም የምናሳያቸው አምስት ምልክቶች አሉ። እነዚህ ምልክቶች አብዛኛው ወንድ የማይሰማቸው፣ ወይም ደግሞ የሚሳሳትባቸው ጥያቄዎችና ቃላት ናቸው። ወንድሜ እነዚህን አምስት ንግግሮች ከእርሷ ስትሰማ፣ ፍቅር እንደያዛት መቶ ፐርሰንት እርግጠኛ መሆን ትችላለህ። ምን ምን እንደሆኑ ዛሬን እህትህ በግልጽ አንድ በአንድ እነግርሃለሁ። ግን ደግሞ ሚስጥር ነው እሺ። የኛ የሴቶች ሚስጥር። ሚስጥሩን ለመስማት ካንተ የሚጠበቀው ይሄን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁ እንቆዩ። ሰላም ሰላም፣ እንዴት ናችሁልኝ? እኔ በጣም ደህና ነኝ። ዛሬም በሰማችሁት ቆንጆ በሆነ ሐሳብ ተመልሼ እመጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። በዚህ የዩቲዩብ ቻናል የእኛን የሴቶች ሚስጥር ትሰማላችሁ። ሰብስክራይብ አድርጉ። ወደ ዋናው ሀሳባችን ስንመለስ፣ የመጀመሪያው ሴት ልጅ ስትወድ ስታፈቅር የምትጠይቅህ ነገር ስለ ወደፊት ነው። ይህንን እንግዲህ የምትጠይቅህ በብዙ መልኩ ነው። ወደፊት ምን ታስባለህ? ወይም ደግሞ ወደፊት ምን መሆን ትፈልጋለህ? ላተለህ ትችላለች። ልክ ልጆች ሆነን እንደምንጠየቀው አለ አይደለ፣ ወደፊት ስታድጉ ምን መሆን ትፈልጋላችሁ? እንደዛ ዳይሬክት የሆኑ ነገሮችን አትጠብቅ፣ ግን በተለያዩ መንገዶች ወደፊት ምን እንደምታስብ ነገ ላይ ምን እንዳለህ ለማወቅ ትሞክራለች። ለምን መሰለህ? ስለ ወደፊት የምትጠይቅህ እንግዲህ ወዳህ ለአንተ ጥሩ ስሜት ኖሯት ነው አይደለ ነገ ላይ ምን አይነት ህይወት ይኖረኛል ብላ ፊገራውት ማድረግ ስለምትፈልግ ነው። ከአንተ ጋር የሚኖራትን ህይወት ማሰብ ትፈልጋለች። ምንድነው ህልም፣ ምንድነው አላማ። እንዳልኳችሁ ዳይሬክት እንደዚህ ተብሎ ላይጠይቅ ይችላል፣ ግን በተለያዩ መንገዶች ሲጠቃለሉ፣ ግን ዋናው ምንድን ነው የምታስበው፣ ወደፊት የሚሆኑ የሚመስሉ ጥያቄዎችን ትጠይቃለች። ላይክ ስራ ላይ ከሆነ ምንድን ነው የምታስበው በዚህ ስራ ላይፍክ ላይ ከሆነ የት ነው መኖር የምትፈልገው፣ አላደለ? እንደዚህ ቀላል ነው የሚመስሉ ግን በቃ አላደለ፣ ነገን የሚያስቡ ነገ ላይ እያተኮሩ ጥያቄዎችን ትጠይቃለች። አብራ ለማስተካከል ስለም የምትፈልግ ነው። ይሆነኛል አይሆነኝም ከዚህ ሰው ጋር ባስብ ብቀጥልበት፣ ይሄ እየተሰማት ያለው ስሜት አለ አይደለ። አንዳንድ ጊዜ እየተሰማን ያለንን ስሜት እንቀጥልበታለን ወይ ለማቆም ደግሞ እንታገላለን አይደለ፣ ቢከብድም ሰው። ልቀጥልበት ወይስ ትክክል አይደለም የሚለውን ለማረጋገጥ ስለምትፈልግ በደንብ ትጠይቃለች፣ ምን እንደምታስብ ነገር ላይ ማለት ነው። ስለ ቤተሰቦችም ትጠይቅሃለች። ሙቭ ማድረግ ነገሮች ካሉ ትጠይቅሃለች። በነገራችን ላይ ሴት ልጅ ስትወድ እውነት ለመናገር ስለ ወደፊት ብቻ አይደለም ምጠይቅ በቃ በአጠቃላይ የማትጠይቀ ነገር የለም ማለት ይቀላል። ስለ ትላንት ትጠይቀሃለች፣ ምን እንዳሳለፍክ እንዴት እንደመጣ ያሳለፍከው ወጣ ውረድ አይሰለቻትም፣ በደንብ ነው የምትሰማ። የማትወድ ሴት ከሆነችስ በጣም ነው የሚሰለቻት፣ በጣም ያሳለፍከው ነገር በተለይ በጣም የሚያሰልቻት እንደዚህ ሆኜ እንደዚህ ስንቱን ተራራ ጋራ ወርጄ ምናምን የሚለውን ነገርህን መስማት አትፈልግም። ከልቧ የወደደች ሴት ግን ትላንትን መስማት ትፈልጋለች። ዛሬህን፣ ውሎህን፣ የገጠሙህን ነገሮች ቻሌንጆችን መስማት ትፈልጋለች። ነገህንም ደግሞ በደንብ አድርጋ ትጠይቅሃለች። ስለዚህ የመጀመሪያው ሴት ልጅ ከአንተ ፍቅር እንዲያዛት የምታውቅበት መንገድ ሞሩፍ የነገን ነገሮች ስታወራ ከአንተ ጋር ያለውን ነገር ስታወራ፣ በኋላ ላይ ደግሞ በደንብ እመጣበታለሁ። ሁለተኛ ይሄንን ለማንም አልነገርኩም ስትልህ የሆነ ነገር ነግራ ሚስጥር ሊሆን ይችላል። ያው ሚስጥር እንግዲህ ይለያያል እንደየሰው ይለያያል፣ አይደለ? አንድ ሰው ሚስጥር ብሎ የሚይዘውን ነገር አንድ ሰው በቃ የአደባባይ ሚስጥር ሊሆን ይችላል፣ ግን ለዛ ሰው ስፔሲፊካሊ ለዛ ሰው ሚስጥር የሆነ ለማንም ነግሮት የማያውቀው ለማንም ነግሮ እንኳን ማለት ባይቻል እራሱ አንዳንድ ጊዜ በዚህ ደረጃ በዚህ ጥልቀት በዚህ ዝርዝር አውርቶ የማያውቀው በቃ እንዲህ ነኝ ብሎ ዝም የሚለው ነገር ይኖራል እኮ አይደለ? ዲቴል ግን አንስታ ነግራክ እንደዚህ ሆኑ እንደዚህ ተፈጥሮ ከሀ እስከ ፐ ስታወራክ ምን ስትል እና ይህንን እኮ ለማንም ነግሬ አላውቅም ስትልህ፣ የሆነ አታችድ ያደረጋችሁ ነገር አለ ማለት ነው። የሆነ የሳባት ነገር አለ ማለት ነው አንተ ጋር፣ ያንን እንድታወጣ ያንን እንድትነግርህ ያንን እንድትገልጽልህ ያንን እንድትዘረዝርልህ ያደረገ ለሌላ አድርጋው የማታውቀውን ነገር እንድታደርገው ያደረገ ስሜት አለ ማለት ነው። የፈጠርክባት ስሜት አለ። ያ የፍቅር ስሜት ነው። ስለዚህ ለማንም ነግሬ አላውቅም ካለችን፣ ማለት እያንዳንዱን ነገር አይደለም። ይሄን ስላችሁ ደግሞ እያንዳንዱን ነገር ሳይሆን፣ በቃ ይሄ ስሜት ከስሜት ጋር የተቆራ ያገኙ ነገሮች በሕይወታችን ሁላችንም ስንኖር ትናንታችን ላይ በተለይ ከልጅነታችን ሊሆን ይችላል ያፈርንበት፣ የተሸማቀቅንበት፣ በሰዎች ፊት አንገታችንን የደፋንበት ሊሆን ይችላል፣ ያስደሰተን፣ ወይ ሰዎችን የበደልንበት፣ ሰዎችም እኛን የበደሉን፣ ብቻ የሆነ ከውስጣችን የማይጠፋ ከልባችን የማይጠፋ የሆነ የተፈጠረ ነገር ይኖራል። እና ያንን ነገር አውጥታ ስታካፍልህ የሆነ የሰጠች ቦታ አለ ማለት ነው፣ በጣም እየተቀራረባችሁ ነው ማለት ነው። ያንን ነገር እንድታወጣ አስባችኋል። ለማንም ተናግራ የማታውቀውን ነገር እንድታወራ እንድትተነፍስ፣ የሆነ ምቾት የሰጣት ቦታ ታለ ማለት ነው። እንደውም ኢንተርቪዎች ላይ ብዙ ኢንተርቪዎች ላይ አይታችሁ ከሆነ ታዋቂ ሰዎች፣ ዝነኞች ምናምን ሲቀርቡ እስኪ ሌላ ቦታ ተናግራችሁ የማታውቁትን ነገር እዚህ ተናገሩ የሚል እድል ይሰጣችኋል። እስኪ የትም ተናግራችሁ የማታውቁትን ስለ እናንተ የሚያስገርም ነገር ተናገሩ ሲባል ትሰማላችሁ። የሆነበት ምክንያት ምንድን ነው? ለዛ ቦታ የተለየ ድምቀት፣ የተለየ ውበት ስለሚሰጠው ነው። ለቆይታቸው የተለየ ድባብ ስለሚፈጥር ነው። ለምን የትም ያልተሰማ ነገር ስለሆነ፣ ማለት ነው። አንተ ጋር መታ የትም ያልተናገረችውን ነገር የትም በዝርዝር ያላወራችውን ነገር ስታወራ ጥልቅ የሆነ ስሜት አለ ማለት ነው። ያንን እንድትተነፍስ ያንን እንድትናገር ያደረጋት ፍሎ የሚያደርግ መቀራረብ፣ እምነት እምነትም ራሱ በእውነት እንደዚህ ሆኛለሁ እንደዚህ ተሰምቶኛል ስሜት ነው አደለ? ስለ ስሜት ነው። ሁሉ ነገር እኮ ስለ ስሜት ነው። እነዚህ ነገሮች አልፈዋል፣ አሁንም እየሆኑ ያሉ ሊሆኑ ይችላሉ። በእርግጥ አሁን እየተሰማት ያለ፣ አሁን እያሳለፈችው ያለ ሚስጥራዊ ነገርም ሊሆን ይችላል። ግን ምንም ሆነ ምን ገመናዋን ሚስጥሯን አምጥታ ስትነግርህና ለማንም ነግሬ አላውቅም ስትልህ ይሄ በጣም ትልቅ ሜሴጅ ነው። ወድጄሃለው፣ ለአንተ ጥሩ ስሜት አለኝ ማለት ነው። ስለዚህ ሌላኛው ንግግር ይሄ ነው ማለት ነው። ሶስተኛ ሌሎች ወንዶች እኮ እንደዚህ አይደሉም ስትልህ አቤት ይህ ንግግር ግን እንዴት ደስ ይላል! አንተ የተለየነ ማለት እኮ ነው። አንተ ከሌሎች ወንዶች ትለያለህ ማለት ነው። ሌሎች ወንዶች ኔ ብዙ ሰዎች አውቃ ብዙ ወንዶች ቀርባ አይታ ላይሆን ይችላል፣ ግን ስለ ወንዶች የምትሰማው ነገር ሊኖር ይችላል። በዙሪያዋ ካሉ ከጓደኞቿ ከዚህ በፊት ሲነገር የምትሰማው አረ ወንድ ልጅ እንደዚህ ነው፣ ወንድ ልጅ ይህን ካገኘ፣ ወንድ ልጅ ደግሞ ፊት ከሰጠሽ፣ ወንድ ልጅ በቃ የሚባሉ አሉ አደለ? ጥሩ ያልሆኑ የተሳሳቱ የምትሰማቸው ስለ ወንድ ልጅ የተሰማቻቸው ነገሮች ሊኖሩ ይችላሉ። እነዛ ነገሮችና አሁን አንተ ፊዚካሊ መሬት ላይ ስታይክ ያለው ነገር በጣም ተቃራኒ ሲሆንባት አንተ እንደ ሌሎች ወንዶች አይደለህም ትልሃለች። ይሄ ማለት ከሌሎች ወንዶች የተለየ ቦታ ሰጥቼ ያለው ስለ ሌሎች ወንዶች የነበረኝን የተሳሳተ አመለካከት በአንተ ምክንያት ቀይሬ ያለው እያለች ነው። ይሄ ደግሞ የሚሆነው በትልቁ በፍቅር ኃይል ነው እንጂ በሌላ በምንም አይደለም። ምናልባትም ደግሞ ከዚህ በፊት የገጠማት ታሪክ ሊኖር ይችላል፣ የክህደት ታሪክ። ወንዶች እንዲህ ናቸው ብላ እንድታስብ ጥሩ ባልሆነ መንገድ ወንዶችን እንድትረዳ ያደረጋት ነገር ሀፕን አድርጎ ሊሆን ይችላል፣ ተፈጥሮ ሊሆን ይችላል። ጥፋቱ የማንም ይሁን የማን ማለት ነው። ስለዚህ እነዚህን ነገሮች እንድታስተካከል እንድታርም ያደረገ ነገር አሳይታት፣ ጥሩ ነገር አሳይታት፣ ወዳ ሁሉ ነገር አሳይታት ላይሆን ይችላል። አንዳንድ ጊዜ ፍቅር እኮ በቃ እንዴት እንደሚሆን አይታወቅም አይደለም። ግን ለአንተ የፍቅር ስሜት ሲኖራት አንተ ከሌሎች ወንዶች ትለይባታለህ። ወይ እንደ ሌሎች ወንዶች አይደለህም አንተ ምናምን ትልሃለች። ቀለል አድርጋ ነው ምትል። ይሄንን በጣም ሮማንቲክ የሆነ አገላለጽ እንዳትጠብቁ፣ ግን በጣም ትልቅ ፓወር ያለው ቃል ነው። ከሌሎች ወንዶች ተለይተህብኛል ማለት ነው። ከሌሎች ወንዶች ከተለየህባት ደግሞ ከፍ ያለ ቦታን እየሰጠች ነው ማለት ነው። ያ ደግሞ ፍቅር ነው። ደስ ሲል። እንደዚህ ከተባላችሁ እንግዲህ እርግጠኛ የሚያደርጋችሁ ምልክት ነው። ቀጥሎ የምነግራችሁንም አንድ ላይ አድርጋችሁ ማለት ነው። አራተኛ፣ አግዘኝ ወይም ደግሞ እንደዚህ አድርግልኝ፣ እንደዚህ ቢሆን፣ እንደዚህ ብታደርግልኝ የሚሉ ኦፈሮችን፣ ጥያቄዎችን ስጠይቅ ማለት ነው። እናንተ ራሳችሁን እስኪ ተመልከቱ፣ በዙሪያችሁ ማለት ነው። የሆነ እርዳታ ለመጠየቅ እንዴት ነው ያላችሁ ነገር በጣም ከባድ ነው አደለ? ሰዎችን እንዲያርጉልኝ እንዲሆኑልኝ ብለን ለማዘዝ ለመጠየቅ በጣም ይከብደናል፣ አደለ? ኖርማሊ ባለን ቅርርብ ልክ ቢሆንም ግን በጣም እንቸገራለን ከሰዎች እርዳታን ለመጠየቅ፣ ሰዎች እንዲያግዙን ለመጠየቅ፣ ሰዎች በእኛ ሕይወት ውስጥ እንዲገቡ ለማድረግ እንፈራለን። ግን ፍቅር የያዛት ሴት እንደዛ ናት። እንድታግዛት ትጠይቃለች፣ የሆነ ነገር እንድታደርግላት ትጠይቃለች። ሶ ሴት ልጅ ይሄንን ስትጠይቅ እሷ ስለማትችለው፣ እሷ ስለከበዳት ወይም ደግሞ የሆነ የሚያደርግላት ሰው ስለሌለ አይደለም ስለወደደች ነው በቃ ስለወደደች፣ እንድታግዛት ስለወደደች፣ እንድትረዳት ስለወደደች ከጎኗ እንደምትቆም ማወቅ ትፈልጋለች። አንዳንዴ የምትጠይቅ ነገር በጣም ቀላል ነው። በጣም ቀላል ማለት ነው ራሷ ማድረግ የምትችለውንም ነገር ሁሉ ትጠይቃለች። ይህን አርግልኝ፣ እንደዚሁ ምናም ትላለች። ምን ይህን ራሷ አታደርገው? ምን ብለህ ልትበሳጭ ትችላለህ ሁሉ። ግን ለምንድን ነው ያን የምታደርገው? እንደምታደርግለት ማየት ማረጋገጥ ስለምትፈልግ ነው። በተግባር ልታየ ስለምትፈልግ ነው። እና ደግሞ ስለወደደችህ ስትወድህ በቃ ከጎኗ መቆምህን ምናምን ማየት ትፈልጋለች። እንደምታግዛት እርግጠኛ መሆን ትፈልጋለች። መሪ መሆንህን ማየት ትፈልጋለች። ረርታችኛል ለእሷ የምትቆም አለ ከጎኗ የምትሆና ወንድ መሆንህን በተግባር ማየት ስለምትፈልግ አግዘኝ ትልሃለች። እውነት ለመናገር ደግሞ ሁሌ እንድታግዛት ፈልግ አይደለም ማለት አይደለም። የእውነትም ደግሞ እንድታግዛት የምትፈልግበት ጊዜ አለ። በቃ የእውነት እንድትደርስላት እንድታግዛት ከጎኗ እንድትሆን የምትፈልግበትም ጊዜ ደግሞ አለ። በትክክል ማለት ነው። ሶ አግዘኝ ስትል ትልቅ ቦታ ሰጥታ ነው። ሌላ የምጠይቀው ሰው ስለሌለ አይደለም፣ ሌላ ሰው ማስቸገር ከብዷት አይደለም፣ ግን አንተ እንድታደርገው ስለፈለገች ነው። ይሄ ደግሞ ከፍቅር ከመውደድ የመጣ ነው። ምንወደውን ሰው እኮ እናስቸግራለን። ምንወደውን ሰው እንደዚህ አድርግ ብለን እዚህ ቦታ ሂድ እንደዚህ ሁን እንላለን አይደለ? ለምሳሌ እህቶቻችን ሊሆኑ ይችላሉ፣ ጓደኞቻችን ሊሆኑ ይችላሉ። ምንም የሚከብደን ነገር የለም እነሱን ስናዛቸው ይኸው ነገር እንዲያደርጉ ስንጠይቃቸው አደለ። ይሄ የመጣው ከምንድን ነው? ከፍቅር ከመቀራረብ ነው። እሷም ያን መቀራረብ ያንን ፍቅር እየሰጠች ነው። አግዘኝ ስትልህ፣ እንደዚህ አድርግልኝ ስትል፣ እንደዚህ ሁን ስትልህ ያንን ቅርበት እየሰጠች ነው፣ ያንን እምነት እየሰጠች ነው ማለት ነው። አግዘኝ ስትልህ። ሌላኛው ላንተ ጥሩ ስሜት እንዳላት እንደወደደች የሚያረጋግጥልህ ቃል አለው ማለት ነው። በመጨረሻ ደረጃ ያስቀመጥኩላችሁ ደግሞ አምስተኛ ላይ ማለት ነው፣ እኛ የሚለውን ነገር በተደጋጋሚ ትጠቀማለች እንግዲህ ስንኖር ማለት ነው እኛ የሚለው ቃል በነገራችን ላይ በጣም ከባድ ነው ለሴቶችም ለወንዶችም ወንዶችም ትረዱኛላችሁ ብዬ አስባለሁ ቶሎ እኛ የሚለው ነገር ውስጥ አንገባም የፍቅር ግንኙነት ላይም ትዳር ላይም እነዚህ ሶስት ነገሮች ትልቅ ፓወር አላቸው ሁሉ ነገር በእነሱ ዙሪያ ነው የሚሽከረከረው እኛ አለ እኔ አለ አንተ አለ ለእኔ ሲሆን ማለት ነው ለአንተ ሲሆን ደግሞ አንተ አለህ፣ እሷ አለች፣ እኛ አለህ። እነዚህ ነገሮች ላይ በደንብ መስራት ያስፈልጋል። ስለዚህ እኛ የሚለው ነገር ቶሎ አይመጣም፣ በአንዴ አይመጣም። መጀመሪያ እሷ አለች፣ ብቻዋን ነበረች። ተቀራረባችሁ፣ አንተ ተጨመርክ፣ ህይወቷ ውስጥ ተጨመርክ። አወቀች፣ ቀረበች፣ ተረዳች፣ ትላንትን ጠየቀች፣ ነገን ጠየቀች፣ ፊውቸርን ተረዳች። ከዛ ስለ ራሷ ነገረች፣ ስለ ራሷ አወራችክ። እነዚህ ነገሮች እየዳበሩ እየጨመሩ ሲሄድ ፍሬንድሺፑ ሲጨምር፣ ይሄ እኔ የሚለውን ነገር ትታ አንተም የሚለውን ነገር ትታ፣ እነዚህን ሁለት ነገሮች እኔ እና አንተን ለይታ ማየት ትታ እኛ ማለት ትጀምራለች። አንተ እንደዚህ አድርግ፣ አንተ እንደዚህ ሁን ምና፣ እኛ እንደዚህ እናድርግ። አንተ እኮ ነው የምታደርገው፣ የምታደርገውን ነገር ተግባሩን አክሽኑን ምናልባት አንተ ትሆናለህ የምትወስደው፣ እኮ ግን እኛ እያለች ማውራት ስትጀምር በቃ የእውነት ፍቅር ይዟታል ማለት ነው። ቀላል ስላልሆነ ወደዚህ ትራንዚሽን መሸጋገር ጊዜ የሚወስድ ነገር ነው። እውነት ለመናገር በአንዴ ሳይሆን ወዳችሁት፣ እንደዚህ ቶሎ እኛ ለማለት ይከብዳችኋል። አንድ ቲም ለማድረግ ይከብዳችኋል። ስለዚህ እኛ ማለት የምትጀምረው የፍቅር ስሜት እየጨመረ እየጨመረ ሲመጣ ነው። ለዛ ነው አምስተኛ ላይ የሚያስቀመጥኩላችሁ። ስለዚህ እኛ የሚለውን ቃል እንግዲህ የምትጠቀም ከሆነ ከላይ ከነገርኩ ነገሮች ጋር አንድ ላይ አድርገህ አንድ ላይ ጨምረህ ከዛ ደግሞ እዚህ ጋር በደንብ እንድታውቁት የምፈልገው ነገር እነዚህ ነገሮች እነዚህ ቃላቶች እንዳሉ ሁሉ ደግሞ ራሳችሁ የሚሰማችሁን ስሜት ደግሞ በደንብ ማየት ያስፈልጋል። ሰው ከሚወደው ሰው ጋር ሲሆን የሚሰማው ስሜት አለ። በቃ ልዩ የመሆን ስሜት፣ የመወደድ ስሜት፣ የመፈለግ ስሜት። በቃ እነዚህ ስሜቶች ናቹራል ናቸው እና ይሄን ስሜት ተሰምቷቸዋል ወይ እኔ እዚህ ጋር ቁጭ ብዬ የምነግራችሁ ሳይንሱን፣ ጥናቶችን፣ እኔም በራሴ የገጠመኝን ያሳለፍኩትን፣ ጓደኞቼን፣ በዙሪያ ያሉ የገጠማቸውን አንድ ላይ ሰብሰብ አድርጌ ነው። ግን ዋናው ባለቤቶቹ ደግሞ እናንተ ናችሁና ምን ይሰማችኋል? እስኪ እነዚህ ቃላቶች ስትል እናንተ ምን ይሰማችኋል? በትክክልም ከእሷ ጋር ስትሆኑ ምን አይነት ነገር ይሰማችኋል? እሱ ስሜት ትልቁ የሚነግራችሁ ነገር ስለሆነ ማለት ነው። እነዚህ እንዳለው ሆኖ፣ እናንተ ደግሞ ምን ደግሞ ይሰማኝ ከእሷ ጋር ስትሆኑ ጥሩ ይሰማኛል ወይ ራሴን እወዳለሁ ወይ የሚለውን ነገር በደንብ አድርጋችሁ መመለስ ያስፈልጋል። ሰው እነዚህ ነገሮች ከሰማችሁ በእርግጠኝነት እንደወደደቻችሁ ማወቅ ትችላላችሁ። የዛሬው ቪዲዮ ይሄንን ይመስል ነበር። እንደጠቀማችሁ አልጠራጠርም። እስኪ ላይክ አድርጉትና አሳውቁኝ። በቀጣይ በሌላ ቆንጆ በሆነ ቪዲዮ እመለሳለሁ። እስከዛው ግን ናፊዳር ቲዩብን እስካሁን ሰብስክራይብ ካላደረጋችሁ በጣም ብዙ ነገር አምልጧችኋል። አሁኑኑ ሰብስክራይብ አድርጉና ቪዲዮዎች እንደለቀኩ እንዲደርሳችሁ የደውል ምልክቱ አነኩ። ሁላችሁንም በጣም አመሰግናችኋለሁ። ወዳችኋለሁ። በቅርቡ መቶ ሺህ ሰብስክራይበር ስንገባ ቶሎ ብላችሁ ሰብስክራይብ በማድረግ የዚህ ጆርኒ አካል ሁኑ። በጣም አመሰግናችኋለሁ። ወዳችኋለሁ።